ሰላም እንዲ ናቸው? ደህና ናቸው። እስቲ ለኢህአዲግ በፍጥነት መውደቅ ምክንያት ከሆኑ ባለስልጣኖች አንዳንዶችን እናንሳ። መንግስታት ዲሞክራት እስካልሆኑ ድረስ እና በምርጫ የሚቀያየሩ እስካልሆኑ ድረስ አንድ ቀን መውደቃቸው አይቀርም። ምንና ምንድነው መውደቁ አይቀርም ተብሎ ሁሉ ይተረታል አለ እና ስርአታቸውን ዲሞክራሲ ዲሞክራቲክ እስካላደረጉ ድረስ በምርጫ እስካልተቀያየሩ ድረስ አንድ ቀን ህዝቡ ስሜቱ ሲቆጣ ሲቆጣ ቆይቶ አንድ ቀን ግንፍል ብሎ ይጣላሉ፣ ወይም ደግሞ የሆነ የትጥቅ ትግል የጀመረው አካል ድጋፍ ስለሚያገኝ እያሸነፈ እያሸነፈ መጥቶ ስልጣናቸው ያስወግዳቸዋል። ከዛ በኋላ የቆቁ ኑሮ ነው የሚኖሩት ማለት ነው። በህይወት ከተረፉ ሽሽት ነው፣ ሀገራቸው ውስጥ አይኖሩም ማለት ነው እና ኢህአዴግን ስልጣን እድሜ ካሳጠሩ ሰዎች አንዱ ሜጀር ጀነራል ክንፈ ዳኜ ነው። ሜጀር ጀነራል ክንፈ ዳኜ ቴክኒካል የሆነ ነገር ከበረሃ ጀምሮ ጥገና ምናምን ነገር ላይ ትኩረት የሚያደርግ ሰው ስለነበረ እንደመጣ የመጀመሪያዎቹ አካባቢ አየር ኃይል ጥገና ውስጥ ሁሉ ገብቶ ነበር። እዛ እንደም አንዳንድ ነገሮች ሞዲፋይ ያደርጋሉ ብሎ ብዙ ንብረቶች እንዳበላሸ አንድ እዛ አየር ኃይል ውስጥ ቴክኒክ ውስጥ ይሰራ የነበረ ሰው ከዚህ በፊት አጫውቶኛል። ዞሮ ሰውየው ተነሳሽነቱ አዲስ ነገር ለመፍጠር የሚያረገው ጥረት በማየት የጠቅላይ ሚኒስትሩ ድጋፍ ነበረው። እና ትልቁ ሜቴክ ከተቋቋመ በኋላ መከላከያ ኢንጂነሪንግ እሱን እንዲመራ ተመደበ ማለት ነው። እና እዛ ከተመደበ በኋላ ሰውየው በግብታዊነት ብዙ ጥፋቶችን እንዳጠፋ ነው የሚነገረው። ለምሳሌ ሜቴክ የአባይን ግድብ ይሄ የህዳሴውን ግድብ ኮንትራቶችን በወሰደ ጊዜ አንደኛ በአቅሙ ሊሰራቸው የማይችላቸውን ነገሮች እንደሚችል አድርጎ በልበሙሉነት ነው የወሰደው። ገንዘቦችን ከወሰደ በኋላ ስራዎችን አልሰራም። ስለዚህ በፓርላሜንቱ በተለይ በጠቅላይ ሚኒስትር ኃይለማርያም ደሳለኝ ጊዜ ሁል ጊዜ ፓርላማ ላይ ጀነራል ክንፈ ዳኜ ይጠራ ነበረ። ቀርቦ ማብራሪያ ለመስጠት ፈቃደኛ አልነበረም አብዛኛው ሰው የምክር ቤት አባሎች ራሳቸው ድፍረት አግኝተው ሲናገሩ ያየ ነው። ከመንግስት ባለስልጣን ውስጥ የእሱ በጣም በዛ። ቋሚ ኮሚቴ ቁጥጥር ቋሚ ኮሚቴ የሚባለው ሄዶ ተቆጣጥሮ አይቶ ብክነት እንዳለ ካረጋገጠ በኋላ ለዚህ ነገሮች መልስ ለመስጠት ፈቃደኛ አልነበርም። በስንት ጊዜ ወይ ምክትሉን ቀናቁምቢ ነው ማነው የሚባለው? የእሱ ምክትል ነበር ብርጋዴር ጄኔራሉ ወይ እሱን ይልካል፣ ወይ ደግሞ አንዳንዴ ሌላ ሰው ይልካል። እሱ በአካል አይገኝም። ከተገኘም ለሚጠየቁ ጥያቄዎች ተገቢ መልስ ሳይሰጥ ይሄዳል። በጣም በማን አለብኝነት ነበር የሚንቀሳቀሰው። ነገር ግን ስለ ጀነራል ክንፈ ተጨማሪ ያለ ነገር ምን መሰላቸው? በጠቅላይ ሚኒስትር መለስ መሞት በጣም ካዘኑ የኢህአዲግ ባለስልጣኖች ውስጥ ቁጥር አንድ ነው። በጣም ቁጥር አንድ ሀዘን ልቡ የተሰበረው እሱ ነው። ምክንያቱም እነዚህ ስህተቶች ምናልባት ጠቅላይ ሚኒስተሩ ካሉ በቀን ልቦና ያረኳቸው ናቸው ብሎ ይረዱኛል ብሎ አስበው ይሁን አላውቅም። በእሳቸው መሞት ግን በጣም ልቡ ተሰብሮ አዝኖ እንደነበረ አንዳንድ መረጃዎች ነበሩ። ምክንያቱም የዛን ሰሞን ሙሉ ሌሊት መኪና ውስጥ መጠጥ ሲጠጣና ሲጋራ ሲያጨስ እያደረ ቤት ሳይገባ ቢሮም ሳይገባ መኪናው የሆነ ጭስጭ ሲል እንደነበረ የቅርብ ሾፌሮቹ ሲናገሩ ተሰምቷል። እና ከዛ ከእንትኑ ከጠቅላይ ሚኒስተሩ ሞት በኋላ በጣም እሱም ቀልቡ እንደተሰበረና በጣም በሀዘን ስሜት ውስጥ እንደነበረ ብዙዎች ይናገራሉ። እናም ይህ ሰው ያው ተያዘ መታሰሩ መያዙ የስራ መሪ ነው። ወደደም ጠላም፣ በዛ መስሪያ ቤቱ ስለተፈጠረ ችግር ተጠያቂ ነው። መታሰር ሲያንሰው ነው። ከመታሰር በላይ ምንም ሊደረግ አይችሉም። እንደውም አልታሰርም ማለት ይቻላል፣ እንደ ጠፋው ጥፋት እንደዛ። ሆኖ አሁን ከተለቀቀ በኋላ ደግሞ ትግራይ ሌላ ሀገር መሆን እንዳለባትና ሌላ ሀገር ባለፈው አየሁኝ አንድ ቪዲዮ ወዲሻም በለቆት አየሁኝ። ትግራይ ሌላ ሀገር መሆን አለባት ሌላ ሀገር ነች። ከዚህ በኋላ ከመሀል ሀገር ከሸዋ ጋር የሚያገናኝን ነገር የለም ሲል ነበር ጀነራል ክንፈ። ጀነራል ክንፈ እጥብ አርጎ ከበላን በኋላ በሳሙና በበረኪና እጥ አርጎ ከበላን በኋላ ከዛ በኋላ አታስፈልጉም አለ። ይሄ እሱ ሀሳብ የግል ሀሳቡ እንጂ የትግራይ ህዝብ ሀሳብ ነው አይደለም። ግን ግን ሰውየው ግን በጣም ለኢህአዴግ መውደቅ ምክንያት ከሆኑ ሰዎች አንዱ ነው። የሕወሓትን ደፍሮ ሰው መናገር የጀመረው እኮ በሱ ጉዳይ ነው፣ በሜቴክ ጉዳይ ነው። በዚህ በህዳሴ ግድብ ላይ በስራው ትልቅ ስህተት ነው። ሁሉም ሰው አንስቶ ይህ ሰውዬ የማይችሉትን ስራ ኮንትራት ተቀብለው ከዛስ፣ ሌሎች ነገሮች አሁን የነ ኤርሚያስ አመልጋስ የያዟቸውን ቤቶች መስራት ያልቻሉት በዛው በሜቴክ ችግር አይደለም። መጀመሪያ ያመጡትን እቃ እኛ ለጊዜው ፈልገነዋል ብሎ ወስዶ ገንዘቡንም አልከፈሉም። ከዛ ሰውዬው ውስጥ አካረገ እና ጀነራል ክንፈ ዳኜ እንደውም ጉልበተኛ ነበር፣ መንግስት ነበር ማለት ይቻላል። እና የኢህአዲግ መውደቅ ካፋጠኑ ሰዎች ውስጥ እንደሆነ ይጻፍ ይመዝገብለት ለማለት ፈልጌ ነው፣ ሌላ አይደለም። ሰላም ብዛላቸው።